ጤና ይስጥልኝ ቤተሰቦች፣ ብዙዎቻችን አይዞህ ጀርባዬ እያልን የምንቸገርበት የጀርባ ህመም አሁን ይብቃ። የዕለት ተዕለት እንቅስቃሴያችንን የሚያስተጓጉል የጀርባ ህመም በቤት ውስጥ በቀላሉ እንዴት ማስታገስ እንደምንችል አሳያችኋለሁ። ይህ ቪዲዮ ሕይወታችሁን ይቀይረዋል። አንድ፣ ፈጣን እፎይታ የሚያስገኙ የቤት ውስጥ መፍትሄዎች fast relief home remedies። ጀርባው እንደታሰረ ገመድ እየጎተተውት ነው? እነዚህን ፈጣን መፍትሄዎች ይሞክሩ። ሙቀትና ቅዝቃዜ ሄት ኤንድ ካውድ። ህመሙ አዲስ ከሆነ ለ20 ደቂቃ የበረዶ መጭመቂያ ያድርጉበት። እብጠትን ያረጋጋል። ከዛ በኋላ ግን ሙቀት ወዳጃችሁ ነው። በሞቀ ውሃ የተነከረ ፎጣ ወይም ማሞቂያ ፓድ ለ15 20 ደቂቃ ያድርጉበት። ጡንቻዎችን ያላላል። ቀላል ዝርጋታዎች ሰንፖስ ትረድስ ጀርባችንን ዘና የሚያደርጉ እና የሚያጠነክሩ ሁለት ቀላል ዝርጋታዎች ላሳያችሁ። የጉልበቱ ወደ ደረት ዝርጋታ ክኔቶፊስ ትሬድስ ጀርባው ላይ ተኝታችሁ አንድ ጉልበቱን ወደ ደረታችሁ ይዘው ይምጡ። ለ30 ሰከንድ ይያዙ። ለእያንዳንዱ እግር ሶስት አምስት ጊዜ ይድገሙ። ድመትላም ዝርጋታ ካድካው ስትረድስ በአራት እግሮች ይሁኑ። ጀርባውን ወደ ላይ ያጎንብሱ፣ ከዚያም ወደታች ይልቀቁት። 10 ጊዜ ይድገሙት። ሁለት ዘላቂ መፍትሄ ለማግኘት ማድረግ ያሉብን ጥንቃቄዎች ዋን ቴረን ሳውቸንስ አንድ ፕሬካክሽን ህመሙ ተመልሶ እንዳይመጣ እነዚህን ጥንቃቄዎች ማድረጋችሁን አትዘንጉ። አቀማመጡ ወሳኝ ነው። ትክክለኛ አቀማመጥ ህመሙን ሊቀንስ ብቻ ሳይሆን ሊከላከልም ይችላል። በሚቀመጡበትም ሆነ በሚቆሙበት ጊዜ ጀርባችሁ ቀጥ ያለ ይሁን። ስትቀመጡ የወገብ ድጋፍ ያለው ወንበር ተጠቀሙ። የመተኛት አቀማመጥ ስዋይፒንግ ፖሰሽን፣ በጎናችሁ የሚተኙ ከሆነ በጉልበቶቻችሁ መካከል ትራስ አድርጉ። በጀርባችሁ የሚተኙ ከሆነ ከጉልበቶቻችሁ በታች ትራስ አድርጉ። የሰውነት ክብደትና አመጋገብ ዌድ ኤንድ ዳየት ከመጠን በላይ ክብደት በጀርባው ላይ ጫና ይፈጥራል። ጤናማ አመጋገብ እና ውሃ መጠጣት አይዘንጉም። ከባድ ዕቃዎችን በትክክል አንሱ፣ ወደፊት ፕሮፐር ዋይ ከባድ እቃዎችን ሲያነሱ ጀርባውን ሳይሆን ጉልበቶቹን ያጥፉ። ሶስት መቼ ወደ ሐኪም መሄድ አለብን? ወይ ተውስያ ዶክተር፣ አብዛኛው የጀርባ ህመም በቤት ውስጥ የሚታከም ቢሆንም አንዳንድ ጊዜ የባለሙያ እርዳታ ሊያስፈልግ ይችላል። ምልክቶች፦ ሕመሙ ካልቀነሰ እየባሰ ከሄደ፣ ትኩሳት ካለባችሁ፣ እግራችሁ ከደነዘዘ ወይም ከደከመ ወዲያውኑ ሐኪም አማክሩክ ይህ ቪዲዮ እንደረዳችሁ ተስፋ አደርጋለሁ። ጀርባችን የሰውነታችን ድጋፍ ነው፣ እንከባከበው። ይህንን ቪዲዮ ከወዳጆቻችሁ ጋር በማጋራት ሌሎችም የጀርባ ሕመምን እንዲያስታግሱ እርዱ። ሰብስክራይብ ማድረግ እና የደወል ምልክቱ መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። ጤናችሁን ጠብቁ።